እዚህ ጋር ስትገቡ ነው ያለው። ይሄ ኮሜዲ ነው፣ እንዴት እንደሚያምር እንዴት እንደሚያምር ፍሎሩ በጣም ያምራል። ልጆች ይዛችሁ ኪንደር ባግን ከያዛችሁ ሊፍት አለ። በተረፈ እንትናለ ደረጃ ነው። በጣም ነው የሚያምረው። እዚህ አካባቢ የምትኑ ሰዎች በእውነት ኪምሴ ምናምን የሚባል ቦታ አለ። ኩር ኦርት ነው በጣም መታደል ነው። በጣም ደስ የሚል ቦታ ነው። በየቀኑ ለኩርኦርት ተብሎ በአንድ ሰው አንድ ዩሮ ከ50 ሳንቲም ነው እኛ ጋር ያሰቡበት፣ በአንድ ቀን ማለት ነው። እና አሪፍ ጊዜ ነበር እኛ ያሳለፍነው። ነው እናንተም እያላችሁበት መልካም ጊዜ እንደምታሳልፉ ተስፋ አደርጋለሁ። እዚህ ጋር ደግሞ የምታዩት ከመርከብ በመርከብ ኬምሴ ፍራውን ኢንስል የሚባል አለ ሄረን ኢንስል የሚባል አለ በቃ በመርከቡ ተሽከረከራላችሁ እኛ ለሁለት ሰዓት ነው የተጓዝነው ለአምስት ሰው የቤተሰብ ትኬት 38 ዩሮን የከፈልነው በነገራችን ላይ እዚህ ትንሽ ባየርን ዋጋው ትንሽ ይቀንሳል ቦድንሴ 50 ዩሮ ነበር የከፈልነው እንደዚህ በመርከብ ለማየት ለመዞር ማለት ነው በዚህ በመርከብ ሆናችሁ የተለያየ ቦታ ያቆማል። ትኬት የምትገዙት እዛው መርከቡ ላይ ነው። ትኬት የምትገዙት ከምንኖርበት ጋስት ሀውስ በመኪናችን ነው የሚሄድ ነው። አስር ደቂቃ አይርቅም ማለት ነው መርከቡ ያለበት። የተለያየ አክቲቪቲዎች አሉ። ያው ከልጆች ጋራ ክፍል ቁጭ ብለን አንውልም። ከዛ አንድ ቀን እንግዲህ በመርከብ የተለያዩ ቦታዎችን ስንጎበኝ ነበር። የራሳችሁን የሆነ ስኔክስ ይዛችሁ መግባት ትችላላችሁ። የሚጠጣ ነገር ይዛችሁ መግባት መግባት ትችላላችሁ። ማንም የሚቆጣጠራችሁ ሰው የለም እና እኛ ጥሩ የሆነ ጊዜ ያሳልፈናል። ይህን ትንሽ ውሃ ላይ ያለውን ላሳያችሁና ከዛ ደግሞ ወደ እቤቱ ይዣችሁ እገባለሁኝ። በዚህ አጋጣሚ ይህን የዩቱብ ቻናሌን ሰብስክራይብ አድርጉ። ቤተሰብ ስለሆነ ደግሞ በጣም ነው የማመሰግነው የደቡል ምልክቱን ተጫኑልኝ። አስፈላጊ ከሆነ መስሎ ከታያችሁ እኛ ፕላን እናደርጋለን የምትሉ ከሆነ እኔም የከፈልኩትኝን ዋጋ ስንት እንደሆነ ሪሲቱን ራሱ እዚህ ጋራ ላሳያችሁ እችላለሁ። ብዙ ነገሮች ተወደዋል ከምንጠብቀው በላይ። ነገር ግን በአካባቢው እጅግ በጣም ብዙ ሱፐር ማርኬቶች አሉ። እቃዎችን እዛ መግዛትና ቤት ውስጥ ኮክ ማድረግ ይቻላል። ቤቱ እየተሟላ ስለሆነ ከዛ ውጭ ደግሞ እጅግ በጣም ብዙ ሬስቶራንቶች አሉ። ግን ያው የባየርን ኪችን ትንሽ የሰማ ስጋ ተጠቃሚ ከሆናችሁ ችግር የለውም። የምትጠቀሙ ሰዎች ካላችሁ አላቅም። ትንሽ ወደ ስጋ ስጋ ያበዛሉ። ስጋ የምትጠቀሙ ሰዎች ካላችሁ ቬጌታሪሽም ማዘዝ ትችላላችሁ። ነገር ግን እኔ አንድ ቀን ብቻ ነው አንድ ሬስቶራንት የጎበኘ ነው እሱን ማሳያችኋለሁኝ። በተረፈ ግን ቤት ውስጥ ነበረ ከቤተሰቦቼ ጋራ ስንኩክ ስናደርግ የነበረው ማለት ነው። በቃ እንዴት ነው፣ ስፔን ወይም ደግሞ ጣሊያን ያላችሁ ጅ የሚመስለው ጀርመን ያላችሁ አይመስልም። ቦታ ሆኔ ለምን እንደሆነ አላቅም። ለምንድን ነው ሁልጊዜኛ ወደ ስፔን ወደ ጣሊያን ምናምን የሚያስኬደን ብዬም ለራሴ አስቤያለሁ። እዚህ ጋር የማ ቪዲዮ እየገባብኝ ነው። ኦኬ እና ይዣችሁ አሁን ደግሞ ወደ ቤት ሄዳለሁ ማለት ነው። ቤቱን ደግሞ ተመልከቱት። ጀርመን እንዴት እረፍት ጊዜያችንን ከልጆቻችን ጋራ እናሳልፋለን በሚለው ነው ላሳያችሁ የመጣሁት። ይሄ የምታዩት ቤት ይህን አይደለም፣ ጋስት ሀውስ የሚባል ነው ከአሁን ይሄ ቦታ የሚገኘው ከኦስትራይሽ እዛ ጋር ድንበር አለ ሩቅ አይደለም ኪምሴ የሚባል ቦታ ነው ወደ ባየርን ማለት ነው እዚህ ጋር ለወላጆች መኝታ ቤት አለ ቴሌቪዥን ጊዜ ካላችሁ ቴሌቪዥን የምታየው ከሆነ ቁም ሳጥኖች አሉ እዚህ ጋር ከሴፍ ጋር እዚጋም ቁሳጥን አለ። እኛ አሁን ቼክ አውት አድርገን ነው ወተን ነው ወተናል ወተን ክፍሉን እንዴት አድርገን ነው ለቀን የምንወጣው፣ ይሄንን ይመስላል። ይሄ መኝታ ቤት ነው። እዚጋ ይሄ ፍሎር አለ። እዚጋ ደግሞ የልጆች መኝታ ክፍል አለ። እዚህም እንደዚሁ ቲቪ ስክሪን አለ። እኔ አይመቸኝም ግን ኦኬ ቲቪ ስክሪን አለ። ለሶስት ልጆች መኝታ ዚጋ አንድ ሁለት ሶስት ኦኬ። እዚህ ጋር ልጄ ይህንን ለይተዋለች ለሀውስ ኪፒንግ በኋላ ስራ እንዳይበዛባቸው ብላ ነው። ኦኬ፣ በጣም ስማርት ነች። ይህን ይመስላል የልጆች ክፍል ማለት ነው። ኦኬ እና አንዳንድ ጊዜ ምግብ ምግብ እንዴት ነው ኦል ኢንክሉዚቭ እንትኖች ሆቴሎች ሄደን እናውቃለን። ልጆች ሁሉንም ነገር አይመገቡም። እኔ ጋ በእኔ በኩል ያለብኝ እንትን ማለት ነው እንደ ችግር ማየው ማለት ነው። እና እዚህ ማብሰል ትችላላችሁ። የምትፈልጉት ነገር በጠቅላላ እዚህ አለ። ፍሪጅ አለ፣ ለተወሰነ ጊዜ ፍሪጅ እዚህ ጋር አለ ቆሻሻ እምጥሉበት አለ፣ እንትኖች አሉ፣ ሳህኖች አሉ፣ ብርጭቆች አሉ፣ ቡና አለ። ጊዜ ኖሯችሁ እናንተ እራሱ ጥሩ ጊዜ ማሳለፍ ትችላላችሁ ማለት ነው። ብርጭቆ፣ ምንም ነገር ይዛችሁ መምጣት አይጠበቅባችሁም። እቃ ደግሞ ለመግዛት ሱፐር ማርኬቶች አሉ። ኦኬ ከሱፐር ማርኬቶች እቃ መግዛት ትችላላችሁ። አብራችሁ ከልጆቻችሁ ጋር ለልጆቻችሁ የሚፈልጉትን ነገር ለምሳሌ እኔ አንድ በቲማቲም ሽንኩርት ምናምን የሌለበት ምግብ መብላት የሚፈልጉ ልጆች አሉ፣ ልጅ አለችኝ እና እራሳችሁ ደስ ያላችሁን መርጣችሁ ትሰራላችሁ ማለት ነው። ፓርኪንግ በነፃ ነው፣ ተከፍሏል። በጣም ብዙ ጊዜ ፓርኪንግ በቀን አስር ዩሮ እና አስራ አምስት ዩሮ የሚያስቡ እንትኖች አሉ። ጋስት ሀውሶች አሉ። እዚህ ግን ፓርኪንግ የለውም። ውጩ ይሄንን ይመስላል። ኦኬ ውጩ ይሄንን ይመስላል። አሁን ፀሐይዋ ስላልወጣች ነው እንጂ ጊዜ ደግሞ ሲኖራችሁ እዚጋ ከቤተሰቦቻችሁ ጋር ጥሩ የሆነ ሰዓት ታሳልፋላችሁ። ፋሚሊ ኳሊቲ ታይም ታሳልፋላችሁ ማለት ነው። ቤቱን የምትፈልጉት ከሆነ ቤቱ ይሄ ነው። ኦኬ ጊዜው ፋሲካ ስለነበረ አንዳንድ ነገሮች እዚህ ለኛ አስቀምጠውልን ነበር፣ ጊፍት ማለት ነው። የሆነ አልት ሞደሽ ምንድን ነው የሆነ እና ሞደርን ነው። ይሄ በቃ በጣም ማሲፍ የሆኑ ከባድ እንጨቶች ምናምን። ቲቪ እዚጋ አለ። ዲኮሬሽኑ በጣም ሳይለንት ነው። እኔ በጣም ደስ ብሎኛል። ልጆቹም ጥሩ የሆነ ጊዜ አሳልፈው ነበር፣ ምክንያቱም እዚህ በጣም ብዙ የሚታዩ ነገሮች አሉ። ይሄ ደግሞ እሱ ይቅርታ፣ መብራት አጠፎ፣ መታጠቢያ ክፍል ነው። ይሄ ፒስ ውሃ አለው። ኦኬ፣ ለወንዶች መታጠቢያ ቤት። ገንዳ የለውም። እኛ አሁን ለቀን እየወጣን ነው። ኦኬ ለቀን እየወጣን ነው። ያን ነው ማለት ነው። ይሄን ይመስላል የራሳችንን ነው። ፎጣ ብዙ ይዘን ስለነበረ ብዙ አልተጠቀምንም። ያ ወደ ስምንት ምናምን ፎጣዎች ነው የተጠቀመው። እዛ ጋር እንደምት አምስት ብርጭቆች አሉ፣ አምስት ሰዎች። ኦኬ ይሄን ይመስላል። ምክንያቱም እዚህ ማለት ነው እዚህ እንደምታዩት አሁን ሙዚቃ ይሰማኛል። እስቲ የሚታይ ከሆነ ላሳያችሁ ችል ሊሆናል። እኛ ለቀን እየወጣ ነው። ጥራክት ጥራክት ሙዚቃ ኦኬ። እዚህ ጋር ልጅ ያለ ሶ የባየር እንትና ኦኬ በጣም ደስ የሚሉት ወደ ቤተ ክርስቲያን ነው የሚሄዱት። እኛ ባየርን በጣም ደስ የሚለ ጊዜ አሳልፈናል። እዚህ ጋር ቤተ ክርስቲያን ነው። ከቤተ ክርስቲያኑ አጠገብ ደግሞ የመቃብር ቦታዎች አሉ። ዛሬ በጀርመን ሀገር ኦስተን ሶንታግ ነው። ስራ የለም፣ ዝግ ነው። ሱፐር ማርኬቶች ዝግ ናቸው፣ ትምህርት ቤት ዝግ ነው። እኔ ያለሁበት ቡንድስላንድ ባደን ቡርተንበርግ ደግሞ ትምህርት ቤትም ዝግ ነው። ፌሬን ገና አላለቀም ማለት ነው። በጣም ደስ ይላል። መልካም ጊዜ በያላችሁበት። ቻው። ባየርንን አሁን እኛ ለቀን እየሄድን ነው ማለት ነው። ቻው።